ህዳሴን በሚመለከት እንደተባለው ብዙ አጋ የተከፈለበት ነው። አንድ ብር እርዳታም ሆነ ብድር ከውጭ ያልተገኘበት ነው። ብዙ ፈተና አይተንበታል። ቅድም ማዳበያ እንደነሳሁላችሁ ለህዳሴ የሚውሉ ግብዓቶች ከሁለት ወር ተኩል ያላነሰ ከጅቡቲ እስከ ህዳሴ አጅበን እየወሰድን ነው። ይሰራ ነው ሁለት ወር ተኩል እያንዳንዱ መኪና የገንዘቡ ሳይንስ የውጭ ጫና ሳይንስ ከተገዛና ነገር ከገባ በኋላ ያንን ነገር ማድረስ በጣም አስቸጋሪ ነው የነበረው። ፕሮጀክት ላይ ቅድም አንስቼ የተውኩት ጉዳይ አንዱ ያለብን ፈተና፣ አንዳንድ አካባቢ ሁሉ ጋር አይደለም። አንዳንድ አካባቢ ህዝቡ መንገድ ካልተሰራልኝ ሜዲካል ተሰራልኝ ብሎ ከጠየቀ በኋላ ፕሮጀክት ጫርታ አውጥቶ ስራ ሲጀመር ከዛ አካባቢ መቅጠር አለባችሁ፣ ሰዎች ስራ መፍጠር አለባችሁ ስለሚባል አንዳንድ ቦታ የተቀጠሩ ሾፌሮች የኩባንያው መኪና የተቀጠሩበትን ኩባንያ መኪና ይዘው ወጥተው ከመኪናው ውስጥ ነዳጅ በጀሪካን ቀርተው ይሸጣል። የከፋው ደግሞ ሾፌር መኪናውን አቁሞ ሁሉንም ጎማ ፈቶ መኪናውን ጥሎ ጎማ ይዞ ሄድበት ቦታም አለ። የእኛ የልማት ፍላጎት ለካሳ ጥያቄ፣ የኛ የልማት ፍላጎት ጎማ ለመስረቅ። አንዳንድ ቦታ ደግሞ እርሻ ያቃጥላሉ፣ የታረሰ የግለሰብ ኢንቨስትመንት እርሻ ያቃጥላሉ። ይሄን ማህበረሰቡ መፈተሽ አለበት። ገንዘቡ የራሱ ነው። የራሱን ሀገር ሀብት በሌላ መንገድ ሲዘረፍ እያየ መተው ተገቢ አይደለም። እና ህዳሴ ላይም ብዙ መከራ ታይቷል። ክቡር አቶ መሐመድ እንዳነሱት ቢበዛ በሚቀጥሉት ስድስት ወራት በጋራ ሪቫን እንቆርጣለን። ይሄ ይሄን ጊዜ የምንወስድበት ምክንያት ዝግጅት ስለሚፈልግና አካባቢ ሞቃታማ ስለሆነ የክረምቱን ዝናብ ስለምንፈልገው ብቻ ይሆናል እና ህዳሴ በሚቀጥለው አመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል። ከዚሁ ጋር ተያይዞ ከግብፅ ጋር ባለው ሁኔታ የቀድሞ የግብፅ ውጭ ጉዳይ ሚኒስትርና የደህንነት ሹም ከአንዴም ሁለቴ አናግበያቸው ነበር። ዳሴ በታችኛው ተፋስተ ሀገራት በተለየም ግብጽ ላይ የተለየ ችግር የሚያመጣ አይደለም። የኛ አላማ ኢነርጂ ማምረት ነው፣ እናንተ መጉረትኛ አንፈልግም። ስላቸው ስጋታቸው ድርቅ እንደሆነ አነሱ። ድርቅ ቢያጋጥምን የሚል ስጋት አነሱ። ድርቅ እኮ ያጋጥማል የሚባለው ኢትዮጵያ ነው ኢትዮጵያ ደርቆ ግብጽ ቢዘንብ ዋጋ የለውም። የአባይ ውሃ ከዚህ ስለሚሄድ ግብጽ ድርቅ ኖሮ ኢትዮጵያ ደሞ ዝናብ ካለ ውሃው ሁሌም አለ ማለት ነው። ድርቅ እንዳይኖር መከላከል ያለብን እዚህ ነው፣ ውሃው በበቂ እንዲሄድ። ለዚያ ደግሞ ግሪን ሌጋሲ ብለናል እኛ፣ ክላውድ ሲዲንግ ብለናል እኛ፣ የዝናብ መጠን እንዲጨምር። ጉዳት አይደርስባችሁም፣ በዚህ መንገድ መንግስታችሁን አሳምናችሁ በትብብር እንስራ የሚል ፕሮፖዛል በተደጋጋሚ ቀርቦላቸዋል ነው ማናገራቸዋል። አልፎ አልፎ አንዳንድ ሰዎችም ለፕሬዝዳንት ሲሲ ካይሮ ላይ ቃል ገብተ ነበር ይላሉ። ያው እንደምታውቁት ቃል መግባት ብቻ ሳይሆን ቃል መፈጸም ባህላችን ለማድረግ ካለን ቁርጠኛ ፍላጎት ለፕሬዝዳንት ሲሲ ያልኳቸው ህዳሴ ሲሞላ አንድ ሊትሮ እንኳን ካስዋን ዳም አይጎልም ነበር ያልኳቸው። አሁን ህዳሴ መቶ ፐርሰንት ሞልቷል። አስዋን ዳም መቶ ፐርሰንት ሙሉ ነው። ቃሉ ተፈጽሟል። የተካለ ነገር የለም ማለት ነው። እነዚያ ሚኒስትሩ እና ኢንተጀንስ ቺፉ በወጉ ስራቸውን ሰርተው ቢሆን ኖሮ የተሻለ ትብብር መፍጠር ይቻል ነበር። አሁንም ከግብፅ ወንድሞቻችን ጋር በውይይት ይበልጥ አብረን መስራት መደጋገፍ እንዳለብን እናምናለን። የሚያጣላን የሚያጨቃጭቀን ገንዘባችንን እዛ እነዚህ የሚያስበትነን ጉዳይ አለ ብለን አናምንም። በትብብር አብረን ብንሰራ ሁለቱም ህዝቦች ሀገራት ተጠቃሚ ይሆናሉ። ግብፅና ኢትዮጵያ ለሺህ ዓመታት አብረው የኖሩ ናቸው። አሁንም እስከ መጨረሻው ዘመን አብረው ኖራቸው አይቀርም። ይህ ወት ተቀብለው በትብብር መንፈስ ቢሰሩ የእኛ መሻትና ፍላጎት ነው። አሁን ለውይይት አሁን ለንግግር አሁንም ህዳሴን ያለበት ሁኔታ ለማየት በእኛ በኩል ክፍት እና ፍላጎት ያለን መሆኑን በዚህ አጋጣሚ እየገለጹ። ህዳሴ የአፍሪካ ኩራት ነው። ህዳሴ ለመላው አፍሪካ መቻለን ያሳየንበት ነው። ህዳሴ ስህተትን ያረምንበት ነው። ህዳሴ በውስጣችን ያለው ውድቀት ጨክነን ወስን ያረምንበት ነው። ሰባ አራት ቢሊዮን ሜትር ኪዩብ ውሃ የያዝንበት ነው። ከፍተኛ ኤነርጂ የምናመርትበት ነው። አፍሪካውያን ብድር ቢከለከሉ፣ አፍሪካውያን ዲፕሎማቲክ ጫና ቢደረግባቸው የራሳቸውን ሀብት በገዛ ዜጎቻቸው ማልማት እና መቀየር እንደሚችሉ በተግባር የሚያስተምር ስራ ነው። ብልጽግና ለዚህ ስራ ስኬት ከመላው የኢትዮጵያ ህዝብ ጋር ከፍተኛ ኩራት እና ክብር ይሰማዋል። ነገር ግን ኢትዮጵያ ውስጥ አንድ ለእናቱ ወቅ ስለሆነ ዩኒቨርሲቲ፣ አንድ ላሊበላ፣ አንድ አክሱም፣ አንድ ምናምን አንድ ወቅ ስለሆነ ያን ወግ ሰብረን መልቲፕላይ ማድረግ ደግሞ የዚህ ትውልድ ተግባር እንደሆነ እተማመናለን።